እናንተም ስለምታደምጡ ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ዛሬ የሚደረጉ ጨዋታዎች አሉ። የእነሱን የጨዋታ ውጤቶች በስፋት ወደ እናንተም የምናደርስ ነው የሚሆነው ውድ ቤተሰቦቻችን። ከዛ በተጨማሪ ግን ትልልቆቹን የአውሮፓ ክለቦች የተመለከቱም እጅግ በርከት ያሉ ስፖርታዊ ጉዳዮች እየወጡ ይገኛሉ። እነሱንም በሰዓታቸው ወደ እናንተ ማድረሳችንን የምንቀጥል ይሆናል። ፏልባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታ አደርጋለሁ። አብራችሁኝ ንትቆዩም በአክብሮት ጋያበስኩኝ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። ሊቨርፑልን የተመለከቱ መረጃዎችን እናንሳ። መሐመድ ሳላ ስለ ካራባው ካፕ የፍጻሜ ጨዋታ ይናገራል። ይህ ጨዋታ ከሌሎች ጨዋታዎች እየተለየ አይደለም። በፍጻሜ ጨዋታ ላይ መጫወትና ዋንጫውን ማሸነፍ ትልቅ ነገር ነው። ከዚህ ጨዋታ በፊት ትልቅ ደስታ እየተሰማኝ ነው ሲል ይናገራል። በፍጻሜ ጨዋታ ወቅት መሐመድ ሳላህ መሐመድ ሳላህ የሚለው ሙዚቃን መስማት ወዳለው። በተጨማሪም ደግሞ ሌሎች ክሊፖችም የሚለው ያዝናናኛል። እንደዚህ አይነት ሙዚቃዎች ዋንጫ ስታሳካ በጣም አስፈላጊ ናቸው ሲል ነው መሐመድ ሳላህ የተናገረው። ሌላኛው ጃሬል ኳንሳህ ነው ሀሳቡን የሰጠው። ስሜቱ በጣም ልዩ ነው ነገር ግን በአቋሜ ላይ ከፍ እንድል አድርጎኛል። እግር ኳስ ከፍታና ዝቅታ አላት። ባለፈው ሲዝን ብዙ ነገሮችን ማድረግ ፈልግ የነበር ነገር ግን አልሆነም። ከዛን ለዩሮ ሳልመረጥ መረጥ ቀረሁኝ። በዚህ ሲዝን ራሴን ለማሳየትና ትክክለኛው ቦታ ላይ ለመገኘት እንዳለብኝም ተረድቻለሁ። በብሔራዊ ቡድን እቅድ ውስጥ ስላለሁ ግን በጣም ደስተኛ ነኝ ብለዋል። ጃሬል ኳንሳህ ነው ይህንን ሀሳብ የሰጠው። ቨርጅል ቫንዳይክም ይናገራል። እስከቻልኩት ድረስ ለመረጋጋት እሞክራለሁ። ምንም የሚያስቸኩል ነገር የለም። ወደፊት ምንም ነገር ሊፈጠር ይችላል። እኔ ግን መረጋጋት አለብኝ። ምናልባት እናንተ እኔ ተጨንቄ ካያችሁኝ ጨዋታው ላይ በጣም አስጊ ሊሆን ይችላል። ለዛ መረጋጋት ይኖርብኛል ብሏል ቨርጂል ቫንዳይክ ከኮንትራቱ ጋር በተያያዘ ሲናገር ነው። ቡድኔ በፍጻሜ በመምራቴ ኩራት ይሰማኛልን ብሏል ቨርጂል ቫንዳይክ። የሊቨርፑሉ ተከላካይ ቫንዳይክ ሊቨርፑል በሌላ ፍጻሜ በአምበልነት በመምራቱ እንደሚኮራ ይገልጻል። በሌላ ፍጻሜ ጨዋታ ሊቨርፑልን በመምራቴ ኩራት ይሰማኛል ሲል ቨርጅል ቫንዳይክ ይናገራል። አክለም ያለፈው ዓመት ፍጻሜ የተለየ ነበር፣ ነገር ግን አሁን ላይ ሙሉ ትኩረታችን የነገው ፍጻሜ ላይ ይሆናል ሲል የተደመጠው በካራባው ካፕ ፍጻሜ። የምወደው ተወስታ በፍጻሜው ጨዋታ ቼልሲ ላይ ያስቆጠርኩት ግብ ነው ሲልም እንዲሁ ተናግሯል። ውሌን በተመለከተ በአመቱ መጨረሻ ውሳኔ ይኖራል፣ ነገር ግን ምንም አይነት ነገር የማውቀው ነገር የለም ሲልም ነው ቨርጅል ቫንዳይክ እንዲሁ የተናገረው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ማርቲን ኦዴጋርድ ይናገራል፣ የሪያል ማድሪዱን ጨዋታ ማሸነፍ ለእኛ ቆንጆ የሚሆን ይሆናል፣ እኛ ማድሪድን ለማሸነፍ ትልቅ እድልም ያለን ይመስለኛል ሲልም ጭምር ነው ማርቲን ኦዴጋርድ የተናገረው። ግብ ካስቆጠርክ ደስታን ትገልጻለሁ የተብሎም ተጠይቆ ነበር ኦዴጋርድ። ይህንን ጥያቄ ልመልስ አልችልም ሲልም ነው እንዲህ የተናገረው። የቀድሞ የሪያል ማድሪድ ተጫዋች ከመሆኑ ጋር በተያያዘ ነው ይህ ጥያቄም የቀረበለት። አርቴታ ስለ እሁዱ ተጋጣሚው ቸልሲ ሀሳቡን ሰጥተዋል። እንግዲህ እኔ እንደማስበው ከቸልሲ ጋር የምናደርገው ጨዋታ በጣም የተለየ ጨዋታ ይሆናል ብዬ አስባለሁ። ኤንዞ ማሬስካ ቡድኑ ላይ ትልቅ ለውጥ አምጥቷል። ቸልሲ እንደ ቡድን በጥሩ ለውጥና እድገት ላይ የሚገኝ መንገድም የኤንዞን ስራ ውጤት ነው። በጣም አስደናቂ ነው ኤንዞ ማሬስካ የሰራው ቡድን። ጥሩ የአሰልጣኞች ቡድን አለው በቡርን ውስጥም ብዛት ያላቸው ጥሩ ተጫዋቾች ያላቸው ተጫዋቾችን ይዘዋል። ስለ እሁዱ ጨዋታ በጣም ከባድና ፈታኝ ጨዋታ ይሆናል። ነገር ግን እኛ ከጨዋታው ምን እንደምንፈልግ ግልጽ ነው። ሜዳ ላይም የእኛን ምርጥ ብቃት ማሳየትም አለብን። ጨዋታውን ለማሸነፍትም ትልቅ እድል አለን ሲልም ነው የተናገረው። ኤንዞ ማሬስካ ቀጥሎ ይናገራል። ኮል ፓልመር በአሁኑ ሰዓት ግቦችን ለማስቆጠር እየታገለ ነው። ለኛ ግቦችን ከሚያስቆጥሩት ሶስት ሰዎች ውስጥም ሁለቱ አይገኙም፣ ኒኮላ ጃክሰን እና ኖኖ ማንድዌኬ አንዱ ግን አለ። ነገር ግን እሱ አሁን ላይ ትንሽ እድለኛ አይደለም፣ ግቦችን እየሳተ ይገኛል ሲለም ነው ኤንዞ ማሬስካ እንዲሁ የተናገረው። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። አርአያዬ ሮናልዲኒሆ ጎቾ ነው ብለዋል። ኔዘርላንዳዊው የአጥቂ ስፍራ ተጫዋች የሆነው ጆሹዋ ዘርክዚ በእግር ኳስ አርአያው ሮናልዲኒሆ መሆኑን ይናገራል። የኔ አርአያ ሮናልዲኒሆ ነው። እርሱ ያደረጋቸውን ነገሮች ሜዳ ላይ ለማድረግም እፈልጋለሁ ብሏል። በፎርሙላ ዋን ውድድር የማክስ እንግዲ አድናቂ ነኝ። እርሱ የምን ጊዜም የዚህ ስፖርት ፈርጥ ነው። አማዲያሎ በዚህ ውድድር ዘመን እጅግ ድንቅ አቋም ላይ ይገኝ ነበር። ኳሱን ከእርሱ ጋር መጫወትም ለማውጣትም በጣም አስቸጋሪ ነበር። ከሱ ኳስ ለመቀማት በጣም ከባድ ነበር። ከእርሱ ጋር መጫወት ደግሞ አስደሳች ነው ብሏል። ጆሹዋ ዘርክዚ ሰዎች አይቮሪ ኮስታዊው ሜሲ ሲሉትም ሰማለው ይሄ ትክክለኛ ነው ይሰው እጅግ ድንቅ ተጫዋች ነው ብሏል። የውድድር አመቱ በጥሩ መልክም ለማጠናቀቅ ከፍተኛ ጥረት እያደረግን እንገኛለን። ሁሉም ተጫዋቾች የሚችሉትን እያደረጉ ይገኛሉ ሲልም ነው ጆሹዋ ዘርክዚም የተናገረው። ማንቸስተር ዩናይትድ ለኒኮ ዊሊያምስም ቅርብ ነው ተብሏል። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ያትሌቲኮ ቤልባውን የግራ መስመር አጥቂ የሆነው ኒኮ ዊሊያምስን ለማስፈረም ከየትኛውም ክለብ ቀድሞ ሙከራዎችን ለማድረግ ተዘጋጅቷል። በዚህም እንግዲህ ማንቸስተር ዩናይትድ በውሰት ለሌላ ክለብ ተሰጥተው እየተጫወቱ የሚገኙ ሁለቱን የመስመር አጥቂዎች ማለትም ራሽፈርድና አንቶኒን እንደሚሸጥ ይጠበቃል። በተጨማሪም የ20 ዓመቱ የፊት መስመር ተጫዋቸው ነው የጋርናቸውም ነገር አጠራጣሪ መሆኑን ነው ከቼንድ ኦፍ ሳይድ ዘገባውን እያሳፈረው። በትናንትና ሁለት ከስፖርቲንግ ሊዝበን ወደ ምዕራብ ለንደኑ ክለብ ቸልሲ ለመዘዋወር ከሙሉ ስምምነት የደረሰው ጂኦቫኒ ኩዌንዳ በአሰልጣኝ ሩበን አሞሪም ተፈላጊ ተጫዋች እንደነበር የሚታወቅ ነው። ማንቸስተር ዩናይትድ ተጫዋቹን በፍላጎቱ ዝርዝር ውስጥ በማስገባት በክረምቱ የዝውውር መስኮት ለማስፈረም ቢዘጋጀም፣ ሳሚዎቹ ግን በዝውውሩ ላይ በፍጥነት በመስራት ተጫዋቹን በእጃቸው አስገብተዋል። ተጫዋቹ የቸልሲ ጥያቄን ከተቀበላቸው ምክንያቶች አንዱ በአሰልጣኝ ሩበን አሞሪም በዊንግ ባክ ሚና እንደሚጫወት ስለተነገረ ነው ተብሏል። በተቃራኒ የሰሜዎቹ አለቃ ኢንዞ ማሬስካ ተጫዋቹን ፒውር ዊንገር አድርገውም እንደሚጠቀሙበት እንዳሳወቁት ሲነገር ይህም ተጫዋቹን እንዳስደሰተውና በዝውውሩ ፉክክር ላይ ቻልሲን እንዲመርጥ እንዳደረገውን የተገለጸው ብሏል ፋብሪሲዮ ሮማኖ በዘገባው። ሮያል ማድሪድን ደግሞ እንመልከት። ለብሔራዊ ቡድን በመጠራት ምን ተሰማ ተብሎ ራኡል አሴንሲዮ የ ለቀረበለት ጥያቄ ምላሹን ሰጥተዋል። በጣም ተደስቻለሁ። ይህ እግር ኳስን የሚጫወት የማንኛውም ታዳጊ ህልም ነው። በጣም ጥሩና አስደናቂ ነገር ነው ሀገራችንን መወከል መጫወት መቻላችን ነው። በአጠቃላይ ከሪያል ማድሪድ ጋር እስካሁን ባለው ጊዜ ላሳኳቸው ነገሮች ሁሉ ማመስገን እፈልጋለሁ፣ ሲል ምን የተናገረው የሁሊያን አልቫሬስ ፍጹም ቅጣት ምት አንድ መቶ ጊዜ ደጋግሜ አይቸዋለሁ። እናም አሁን ላይ ኳሱን ሁለት ጊዜ ስለ መንካቱ የሚያረጋግጥ ማስረጃ ለማግኘትም እየሞከርኩ ነው ብለዋል። አለን ሺረር ነው ይህንን ሐሳብ የሰጠው። ራኡል አሴንሲዮ ጥሩ የውድድር ዓመትን በማሳለፍ ላይ ይገኛል። አሁን ላይ በፍጥነት በማደግ ላይ ከሚገኙ ተጫዋቾችም አንደኛው ነው። እኔም ለወጣትና ተሰጥኦ ላላቸው ተጫዋቾች ሁልጊዜም እድል እንዳገኙ ጠይቃለሁ። እሱንም እየተጠቀመባቸው ነው። የአሴንሲዮ ሁኔታም ይሄ ነው። እሱ ጥሩ ስራን እየሰራ ነው ሲልም ተናግሯል። ሉዊስ ዴላ ፉዌንቴም እንዲሁ ይናገራል። የስፔን ብሔራዊ ቡድን አሰልጣኝ እንግዲህ ይህንን ሃሳብ የሰጠው እሱ። ስለ ራኡል አሴንሲዮ የተናገረው በርከት ያሉ ሃሳቦችን አንስቷል። እሱ እንግዲህ ጥሩ የወረዳ ዓመትን በማሳለፍ ላይ ይገኛል ያለው ሉዊስ ዴላ ፉዌንቴ ነው። ኤንድሪክ ፊሊፔ ይናገራል። የዚህ ሁሉ አካል በመሆኔ በጣም ደስተኛ ኔ በዓለም ውስጥ ካሉ ምርጥ ተጫዋቾች ጋር በዓለም ምርጥ ቡድን ውስጥ በመሆንም ጥሩ ስሜት እየተሰማኝ ይገኛል ብሏል ኤንድሪክ ፊሊፔ። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ኤልካይ ጎንደባነ ማንቸስተር ሲቲ እያሳየ ባለው መጥፎ አቋም ላይ ሀሳቡን ሰጥቷል። በጣም ይደክምን አይመስለኝም። እኔ እንደማስበው ማንቸስተር ሲቲ ባለፉት ሰባት ዓመታት ያስመዘገበው ነገር እየተለመደ አይደለም የተመለከቱት ስድስት የፕሪምየር ሊግ ዋንጫዎችን ቻምፒየንስ ሊግን ስፍር ቁጥር የሌላቸው ዋንጫዎች፣ ይህ በጣም ድንቅ ቁጥር ነው። አሁን ያለንበት ሁኔታን ከመቀበል ሌላ ምንም ነገር ማድረግ አንችልም። በራሳችን በቂ ስህተቶችን ስለሰራን የተሻለ መስራት እንደምንችል በማወቅ የምናደርገው ይህንኑ ነው። በደንብ መገምገም እንችላለን። በዚህ መሰረትም አሁን ላይ ዝቅተኛው ግብ ለቻምፒየንስ ሊግ ማለፍ ነው ሲልም ነው እንደተናገረው። ሌላኛው የማንቸስተር ሲቲ ስኬት የተለመደ አልነበረም ብለዋል ጋርዲዮላ ጉንደዋን፣ ይቅርታ ይህንን ሀሳብ የሰጠው የልካይ ጎንደዋን ነው። ጀርመናዊ አማካይ ኤልካይ ጎንደባን ሲቲ ባለፉት ሰባት ዓመታት ያስመዘገበው ውጤት የማይታመን ነው ያለ ሲሆን ነገር ግን ያ ስኬት አሁን ላይ በሰዎች እንደ ቀላል ስኬትም ይታያል ሲልም ገልጸዋል። አሁን ላይ ደክሞን ወይም ደግሞ አርጅተን አይደለም ያለው ጎንደባን ሲቲ ባለፉት ሰባት ዓመታት ያሳካው በርካታ ዋንጫዎች ያልተለመደ ነበር፣ በዛ አስደናቂ ስኬት ምክንያት አሁን ላይ ሰዎች ከእኛ ማሸነፍን ብቻ ነው የሚጠብቁት፣ ያ ደግሞ ያልተለመደ ከፍታ ነበር ሲልም ነው የተናገረው። ኤልካይ ጎንደዋን አክለውም እነዛ ስኬቶች ሁል ጊዜም እናብራለን፣ በዚህ ጊዜ የተሻለ መስራት እየቻለን አለመስራታችን ስህተት ነው። አሁን ላይ ትንሹ ግባችን ለቻምፒየንስ ሊግ ስፍራ ብቁ መሆን ነው ሲልም ተናግሯል። ሌላኛው ከማንቸስተር ሲቲ ጋር ደግሞ የሚነሳው ጉዳይ ሌላኛው የተነሳው ጉዳይ ግሪሊሽ ነው የተመለከተ ነው። ዛሬ እንግዲህ ማንቸስተር ሲቲ ጨዋታ እንዳለ ይታወቃልና ጃክ ግሪሊሽ ቋሚ ሆኖ እንደሚጀምር እየተነገረ ይገኛል። እንዲሁም ደግሞ ኤችቬሪም በስብስብ ውስጥ ይገኛል ተብሏል። ለዛሬው የብራይተን ጨዋታ እነዚህ ተጫዋቾች በቋሚ አስተላለፍ ውስጥ ይካተታሉ ተብሎ ይጠበቃል። ማንቸስተር ሲቲ የቻምፒየንስ ሊግ ቦታን ለማግኘት በሚደረገው ትግል ዛሬ አመሻሽ 12 ሰዓት ሲል ብራይተንን በኢትያድ ይጋብዛል። ማንቸስተር ሲቲ ከአራት ወር በፊት በብራይተን የደረሰበት የሁለት ለአንድ ሽንፈት በሜዳውና በደጋፊው ፊትም ይቀበላል ተብሎ ነው የሚጠበቀው። ማንቸስተር ሲቲ ባለፈው ሳምንት ሶስተኛ የመሆን እድሉን በመጨረሻዎቹ ሰባት ደቂቃዎች ለካሎም ሃንሰን ኦዶይ ጎል ካጣ በኋላ ዛሬ ለማገገም ወደ ሜዳ ይገባል ተብሎ ነው የሚጠበቀው። ሲቲ በዚያ ውድድር ዓመት በፕሪምየር ሊጉ ዘጠኝ ሽንፈቶችን እያስተናገደ ሲሆን፣ ከዚህ በኋላ አንድ ተጨማሪ ሽንፈት የሚገጥመው ከሆነ ከ2017/18 ቼልሲ በኋላ ሁለተኛ ቡድን ያደርገዋል ሻምፒየን ሆኖ በቀጣዩ ሲዝን አስር ሽንፈትን ያስተናገደ ማንቸስተር ሲቲ የዛሬውን ጨዋታ በሜዳው የሚጋብዝ ቢሆንም በኢቲያድ ባደረጋቸው ያለፉት ስምንት ጨዋታዎች ግን ሶስቱን እንግዲህ ተሸንፏል። እንዲሁም ደግሞ ዛሬ የሚሸነፍ ከሆነ ተከታታይ በሜዳው ሽንፈት ሲያጋጥሙም ከመጋቢት መጨረሻ 2021 በኋላ ለመጀመሪያ ጊዜ ይሆናል በጋርዲዮላ ስር። እንዲሁም ያለፉትን አስር ተከታታይ ጨዋታዎች በሜዳው ሁሉንም በዘረራ አሸንፏል። ለተንገዳገደው ክለቡም እንግዲህ ይህ ቁጥሩ ቁጥር ይመስላል። ብራይተን ቀላል ተጋጣሚ አይደለም። በኖቲንግሃም ፎረስት 7 ለ0 ከባድ ሽንፈት በኋላ በእጅጉ ተነቃቅተዋል። ባለፉት ስድስት በሜዳም ከሜዳ ውጭም ጨዋታዎች ምንም ሽንፈት አላስተናገዱም። ይህም ደግሞ የዛሬውን ጨዋታ ለሲቲ ከባድ ያደርገዋል። ብራይተን ባለፉት 14 ጨዋታዎች ከሜዳ ውጪ ማንቸስተር ሲቲን ማሸነፍ አልቻሉም። በአንጻሩ በአሁኑ ወቅትም ብራይተን 11 ከሜዳ ውጪ ባደረጓቸው ጨዋታዎችም ስድስት አሸንፈው 3 ጨዋታዎችን አቻ፣ በሁለቱ ደግሞ ሽንፈት አስተናግደዋል። ማንቸስተር ሲቲ በሜዳው ባለፉት 12 ከብራይተን ጋር ባደረጓቸው ጨዋታዎች ምንም አይነት ሽንፈት አላስተናገደም። ፊል ፎደን ከብራይተን ጋር ባደረጋቸው ጨዋታዎች ስምንት ጎሎችን አስቆጥረዋል። ይህም ከሱ ከገጠማቸው የትኛውን ቡድን በላይ ብዙ ያስቆጠረበት ክለብ ያደርገዋል። ማንቸስተር ሲቲ የተከላካይ መስመሩ በጉዳትም በአቋም መውረድም እጅጉን እየተፈተነ ነው የሚገኘው። ዛሬም እንደተለመደው ሄስኮ፣ ግቫርዲዮል፣ ዲያስ፣ ኩሶኖቭ እና ሪኮ ሉዊስ ወይም ደግሞ ማታያስ ኑኔስ ይመሩታል ተብሎ ነው የሚጠበቀው። ዳኒዌል ቤክ በፕሪሚየር ሊጉ ማንቸስተር ሲቲ ላይ ጎል አስቆጥሮ አያውቅም። ሀያ ጨዋታዎችን ግን አድርጓል። በሁለቱ ቡድኖች ጨዋታ ላይ ጎል ይኖራል ተብሎ ይጠበቃል ማንቸስተር ሲቲ ባደረጋቸው 15 የፕሪሚየር ሊግ ጨዋታዎች ጎል አስቆጥሯል ነገር ግን ባለፉት 30 ጨዋታዎች ግቡን ሳያስደፍር መውጣት የቻለው በስድስቱ ብቻ ነው ሲቲ በዛሬው ጨዋታ ሮድሪ አኬ ስቶንስ እንዲሁም ደግሞ አካንጂን በጉዳት ከዛሬው ጨዋታ ውጪ ናቸው በብራይተን በኩል ሚለር ደንክ ኦሮሊ እንዲሁ ደግሞ ስቴቨን ቮልትመን በዛሬው ጨዋታ ላይ የማይኖሩ ናቸው ሉዊስ ደንክ ጃሰን ስቲል ማት ኦሬሊ ጄምስ ሚልነር፣ ፌርዲ ካዲዮግሉ፣ ጆኤል ቬልትማን እና ኢጎር እንዲሁ ዥሎ የማይኖሩ ተጫዋቾች እንደሆኑ ነው እየተገለጸ የሚገኘው። ማንቸስተር ሲቲ እንግዲህ በሁሉም ውድድሮች ያደረጉት ያለፉት ስድስት ጨዋታዎችን ሶስት አሸንፈው ሶስት ተሸንፈዋል። በአንጻሩ ደግሞ ብራይተኖች ስድስት ጨዋታዎችን አድርገው ስድስቱንም አሸንፈው ምንም ጨዋታ አልተሸነፉም ይላል ያለፉት ቁጥራዊ መረጃዎቻቸው። በግምታዊ አስተላለፍነት ማንቸስተር ሲቲ 4-1 4-1 አስተላለፉን ይዞ ይገባል ተብሎ ይጠበቃል። ኤደርሰን ሞራይስ፣ ይኖራል ሪኮ ሎዊስ፣ ኩሶኖቭ፣ ዲያዝ፣ ግቫርዲዮል፣ ጎንዛሌስ፣ ሳቪኒሆ፣ ኮቫቺች፣ ፎደን፣ ማርሙሽ እና ሃላንድ በዛሬው ጨዋታ በቋሚ አስተላለፍ ውስጥ ይካተታሉ ተብለው ይጠበቃሉ። በአንጻሩ በብራይተን በኩል 4-2-3-1 አስተላለፍን ነው የሚጠቀሙት። ቨርብሩገን በግብ ጠባቂነት ይኖራል። ታሪክ ላምቲ፣ ቫን ሄክ፣ ዌብስተር፣ ኢስቱፒኒያን ባሌባ አየሪ ጃኩቡ ሚንቴ ሩተር ሚቶማ እና ፔድሮ ዣዋ ፔድሮ በዛሬው በቋሚ አሰላለፍ ውስጥ ይካትታሉ ተብሎ የሚጠበቁ ተጫዋቾች ናቸው። ፔፕ ጓርዲዮላ እንግዲህ የትናንትና ላይ ጋዜጣዊ መግለጫን ሰጥቷል። ከዛሬው ጨዋታ ጋር አያይዘውም ለ14 ተከታታይ አመታት በቻምፒየንስ ሊግ ላይ መሳተፋችንን ቀጥለናል፣ 15ኛውን ለማድረግ እየሰራን ነው። በሜዳችን ቀሪ 6 ጨዋታዎች ያሉን፣ እያንዳንዱን ጨዋታ እንደ ፍጻሜ እንይዛለን ብሏል። ወጣቱ ሪክ ኦለቤስ በጣም አስደናቂ ስራ እየሰራ ነው። ከቅድመ ዝግጅት ጀምሮ ያለ ጉዳት ነው የመጣው፣ እውነተኛ ፕሮፌሽናል። የቀድሞ ካፕቴናችን አለመኖር ተጨማሪ እድልም ሰጥቶታል ብሏል። ፔፕ ጓርዲዮላ እንግዲህም አክሎም ባለፈው ዓመት የመሃል ተከላካዮች ላይ ችግር አጋጥሞን ነበር። በክረምቱ ተጨማሪ ተጫዋቾችን ማምጣት እንደነበረብን አውቃለሁ፣ ይህ ደግሞ በሊጉ ደረጃችን ላይ ተጽዕኖ አሳድሯል ሲል ነው የተናገረው። ስለ ሀላንድ የጠየቀው ጋርዲዮላ ሀላንድ እጅግ አስደናቂ ነው፣ ቁጥሮቹ ከባድ ናቸው። ነገር ግን ከሱ ተጨማሪ ነገር እፈልጋለሁ ከሜሲ ጋር እንኳን አብሬ ሰርቻ ያለው ነገር ግን ሀላንድ ልዩ ነው ሲልም አሞካሽቶታል። ፔፕ ጓርዲዮላ ነው ይህንን ሀሳብ የሰጠው። ሌላኛው የምናነሳው ሀሳብ እዚህ መሆን እንደሚገባኝ ማሳየት እፈልጋለሁ ብለዋል ፊሊፕ ጆርገንሰን የቸልሲው ግብ ጠባቂ ነው ይህንን ሀሳብ የሰጠው የሰማያዊዎቹ ግብ ጠባቂ የሆነው ፊሊፕ ጆርገንሰን በቸልሲ መሆን የሚገባው መሆኑን ማሳየት እንደሚፈልግ ነው የገለጸው በቸልሲ ያለው ኃላፊነት ከባድ መሆኑን ያነሳው ተጫዋቹ ነገር ግን ራሴን ማሻሻልና እዚህ መሆን እንደሚገባኝ ማሳየት እፈልጋለሁ ብለዋል ሳንቼዝ እና እኔ ጥሩ ቁጥሮች ጥሩ ግንኙነት ያለን ራሳችንን ለማሻሻል እና እርስ በርስ ለመረዳዳትም ሁልጊዜም አብረን እየሰራን ነው ብለዋል ፊሊፕ ጆርገንሰን። በዛሬው በነገው የአርሰናል የለንደን ደርቢ ጨዋታ ሰማያዊዎቹ በግብ ጠባቂነት ሮበርት ሳንቼዝን እንደሚጠቀሙ ግን አሰልጣኝ ኤንዞ ማሬስካ ማረጋገጣቸው የሚታወስ ጉዳይ ነው። ዛሬ እንግዲህ በተወዳጁ የእንግሊዝ ፕሪምየር ሊግ እና በሌሎች ሊጎችም የሚደረጉ ትልልቅ ጨዋታዎች አሉ። በእንግሊዝ ፕሪሚየር ሊግ ዛሬ ከምሽት 12 ሰዓት ጀምሮ ጨዋታዎች ይደረጋሉ። በጉዲሰን ፓርክ ኤቨርተን ዌስት ሃም ዩናይትድን የሚያስተናግድበት ጨዋታ አለ። በፖርትማን ሮድ ኢፕስዊች ታውን ከኖቲንግሃም ፎረስት ይጫወታሉ። በኢቲሃድ ማንቸስተር ሲቲ ከብራይተን፣ በሴንት ሜሪ ሳውዝሃምተንና ወልቨርሃምተን ወንደርስ፣ እነዚህ አራት ጨዋታዎች በተመሳሳይ ምሽት አስራ ሁለት ሰዓት የሚደረጉ ናቸው። ምሽት ሁለት ሰዓት ሲል ቦርንመዝ በሜዳው እንግዲህ በቫይታሊቲ ስቴዲየም እንግዲህ ብሬንትፋርድን የሚያስተናግድበት ጨዋታ ደግሞ ዛሬ የሚደረግ መርሃ ግብር ነው። በቦርንመዝ ሜዳ ነው ይህ ጨዋታ የሚደረገው በፍሬንች ሊግ ዋን ሌንስ ከሬንስ፣ አንጀርስ ከሞናኮ ና ሌል ከናንተስ ጋር ይጫወታሉ። በጀርመን ቦንደስሊጋ ዛሬ ሁለት የሚጠበቁ ጨዋታዎች አሉ። አንደኛው ምሽት 2 ሰዓት ከ30 ሲ አርቢ ለብዚሽ ና በኦሪሲያ ዶርትመን የሚያደርጉት ጨዋታ ነው። ይሄ ሬድቡል አሪና ላይ የሚደረግ መርሃ ግብር ነው። ለብዚሽ ሜዳ ላይ ይደረጋል። ምሽት 2 ሰዓት ከ30 ነው የሚደረገው። ሌላኛው ኡኒየን በርሊን ና ባየር ሚኒክ የሚያደርጉት ጨዋታ በስታዲዮ አንደር አልተን የሚደረግ መርሀ ግብር ነው። በርሊን ላይ የሚደረግ ጨዋታ ነው። ይህ ጨዋታ ደግሞ እንግዲህ ከቀኑ 11 ሰዓት ከ30 የሚደረግ መርሀ ግብር ነው። ማይንስ ከፍራይበርግ፣ ኦግስበርግ ከቮልስበርግ፣ ቨርደር ብሬመን ደግሞ ከቦሪሲያ ሞንችግላድባህ ግን በተመሳሳይ 11 ሰዓት ከ30 ሲል ጨዋታቸውን ያደርጋሉ። በጣሊያን ሴሪኤ ሞንዛ ከፓርማ ይጫወታሉ። እንዲሁ ደግሞ ቬሮና ና ኡዲኒዝ የሚያደርጉት ጨዋታም አለም። ሌላኛው ተጠባቂው ጨዋታ ምሽት ሁለት ሰዓት ላይ የሚደረገው ሳንሴሮ ላይ ሳንሴሮ ጁሴፔ ማይዛ ላይ ኤሲ ሚላን የሴስ ፋብሬጋሱን ኮሞን የሚያስተናግድበት ጨዋታ ምሽት ሁለት ሰዓት ላይ የሚደረግ ነው። ከዛ ቀጥሎ ደግሞ ቶሪኖ ና ኢምፖሊ ጨዋታቸውን ያደርጋሉ። በስፓኒሽ ላሊጋም ዛሬ የሚጠበቀው ጨዋታ ቪያሪያል በሜዳው ኢስታዲዮ ዴላ ሴራሚካ ሪያል ማድሪድን የሚያስተናግድበት የምሽት 2 ሰዓት ከ30ው ጨዋታ ነው። ከዛ ቀደም ብሎ ማዮርካ ከኤስፓኞል እና ቫያዶሊድ ከሴልታ ቪጎ ይጫወታሉ። ከዛ በኋላ ደግሞ ዢሮና እና ቫሌንሲያ የሚያደርጉት መርሃ ግበር ዛሬ እንግዲህ የሚጠበቁ ጨዋታዎች ናቸው። እነዚህ በአውሮፓ ታላላቆቹ አምስት ሊጎች ዛሬ የሚደረጉ ተጠባቂ ጨዋታዎች ናቸው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋናዬን ለእናንተ ማቅረብ ወዳለሁ። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በነገው ጠዋት በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን በስፋት የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ በአክብሮት ተመኘ